ሰላም፣ ሰላም ውድ ተከታታዮች እንዴ ናችሁ? ዛሬ ደግሞ የቅቅል አሰራር ይዤ መጥቻለሁ። ተከታታይ ተከታተሉኝ እስከ መጨረሻው ትወዱታላችሁ። ውድ ተመልካቾች እንግዲህ በመጀመሪያ ድስታችንን ዘይት አድርገን ትንሽ ዘይታችን ሞቅ ሲልልን አጥበን ያዘጋጀነውን ስጋችንን እንጨምራለን። ውድ ተመልካቾች ለቤት የአዲስ የሆናችሁ ስራዬን የወደዳችሁ ላይክና ሰብስክራይብ በማድረግ ቤተሰቡኑ፣ ነባሮች እንደተለመደው ላይክ ሼር፣ ኮሜንት በማድረግ አበረታቱኝ። ለምታበረታቱኝ ሼር፣ ኮሜንት ለምታደርጉልኝ ከልብን ማመሰግነው፣ ክበሩልኝ። ውድ ተመልካቾች እንግዲህ እንዳያችሁት ያዘጋጀነውን ስጋችንን እንጨምራለን። እንግዲህ አጥበን ያዘጋጀነውን ስጋችን ከጨመርነው በኋላ በዜታችን እንጠብሰዋለን። ውድ ተመልካቾች እንግዲህ በዚህ መልኩ እየጠበስኩት ነው። ውድ ተመልካቾች ትንሽ ከጠበስነው በኋላ የፈላ ውሃ እንጨምርበታለን። ውሃ በጎና ሙቀን የሞቀ ውሃ እንጨምራለን ማለት ነው። ውድ ተመልካቾች ውድ ተመልካቾች የሆነ አፕሊኬሽን አለ፣ ተጠቀሙበት። የሆነ ቀላል ነው አሰራሩ። ጊዜ ላላችሁ ሰዎች በተለይ በጣም አሪፍ ነው። ጥሩ ክፍያ ይከፍላል። እንደ ዩቱብ አደለም። ዩቱብ አሁን ምን ልስራ በላችሁ አስባችሁ የሆነ ነገር ይዛችሁ መምጣት አለባችሁ፣ ግዴታ ነው። የሆነ አይዲያ ሊኖራችሁ ይገባል፣ ሊቱብ ስትሰሩ ማለት ነው። ያኛው ግን ምንም አይነት አይዳ አያስፈልገውም። አፕሊኬሽኑን በመክፈት ቁጭ ብላችሁ የተለያዩ ሰዎች ጋር ትገናኛላችሁ። እናንተ ቁጭ ስትሉ አፕሊኬሽኑ የሚያስብላችሁ ነገር አለ። በዛ መልኩ ነው አጠቃቀሙ። የምትፈልጉ ሰዎች ሊንኩን ከታች አስቀምጥላችኋለሁ፣ ኮሜንት መስጫው ላይ ገብታችሁ ተጠቀሙበት። እንግዲህ ስጋችን በዚህ መልኩ በስሎልናል። እንዳልኳችሁ የፈላ ውሃ ነበረኝ፣ ውሃ እንጨምራለን። እንግዲህ የምንጨምረው ውሃ ከስጋው በርከት አድርገን ነው። ምን ለምን ስጋው እስኪ በስል ጊዜ ስለሚወስድ ስለሚጨርሰው፣ በርከት አድርገን ውሃ አንድ ጊዜ እንጨምራለን። አሁንም ትንሽ ያስፈልገዋል፣ እጨምርበታለሁ እስከሚ ውሃ ሌላ ውሃ እስከሚፈላ ድረስ ትንሽ ጠብቄ እንደገና አፍልቼ ጨምሬበታለሁ ማለት ነው። ወደ ተመልካቾቼ እንግዲህ በዚህ መልኩ ከስጋው ከፍ ያለው ውሃ ጨምሬ ያለው ለምን? አሁን ይሄንን ሲበስል እንትን ይለዋል፣ ምጥጥ ያደርገዋል። ለዛ ነው በርከት ያለው ውሃ እየጨመርኩት። አንደኛችንን ብንጨምር ጥሩ ነው። እንግዲህ ገጥመን እስከሚበስል ድረስ እንጠብቃለን። ውድ ተመልካቾቼ እንግዲህ ያያችሁትን ውሃ ጨርሶ ትንሽ ውሃ ነው የቀረው። እንደዚ እየበሰለ ነው። አሁን ስለበሰለ ሽንኩርት እንጨምራለን። አሁንም ትንሽ ስለሚቀረው ስጋችን ሽንኩርታችን ጋር አብሮ ይበስላል ማለት ነው። እንግዲህ ሽንኩርታችንም እንደዛ አብሮ ከስጋው ጋር እየበሰለ ነው። ወደ ተመልካቾቼ እንግዲህ እንደምታዩት ስጋችን እንደዚህ ቆንጆ ነው በስሏል። ለምን ቅቅል በደንብ ሲበስል ደስ ይላል። ስጋ ነጭ ሽንኩርት ነው የጨመርኩት፣ የተፈጨ ነጭ ሽንኩርት ጨምሬያለሁ። ወደ ተመልካቾቼ ነጭ ሽንኩርታችንን ከጨመርን በኋላ ደግሞ ቅመም እንጨምራለን። እዚ ጋ እኔ የተጠቀምኩት መከለሻ ቅመም ነው። በየአይነቱ አንድ ላይ የተፈጩ ቅመሞች ናቸው። ውድ ተመልካቾች እዚ ጋ እርድ ተጠቅም ያለው አንድ የሾሮ የሻይ ማንኪያ በትንሿ የሻይ ማንኪያ አንድ እኔ የተጠቀምኩት እዚህ ጋር ደግሞ ጨው እንጨምራለን። ውድ ተመልካቾች የምንፈልገውን ያክል ጨው እንጨምራለን እንደ ፍላጎታችን። እዚህ ጋር የተፈጨ ሩዝ ሜሪ አለኝና ትንሽ ጨምሬበታለሁ። እንግዲህ እንደምታዩት እንደዚህ ቆንጆ ሆኖ የበሰለ ነው። ከለሩም በጣም ቢጫ ያልሆነ በጣም ነጭ ያልሆነ መካከለኛ የሆነ ከለር ነው ያለው። ውድ ተመልካቾች እንግዲህ በምታዩት መልኩ እንደዚህ በስሎልናል። እንዳያችሁ ስጋው ከአጥንቱ እየተላቀቀ ነው፣ በደንብ በስሏል ማለት ነው። እዚጋ ደግሞ እርጥብ ሩዝሜሪ እንጨምራለን ልና እሳታችንን ልናጠፋ ስንል ነው መጨመር ሩዝሜሪ። ሩዝሜሪው በደንብ አብሮ ከበሰለ ቅጠሉ ስለሚራገፍ ቅቤን የጨመርኩት ውድ ተመልካቾች፣ ብዙ እሳት ከመታው ሩዝሜሪ ቅጠሉ ከግንዱ ላይ እየተላቀቀ በእንትሩ ላይ ይገባብናል። ና ለዛ መጨረሻ ላይ ነው መጨመር ያለብን። ቃሪያ ጨምሬያለሁ። በቃ ካሁን በኋላ እሳታችንን እናጠፋለን ውድ ተመልካቾች እንግዲህ ይህንን የመሰለ ቆንጆ ቅቅል ነው ውድ ተመልካቾች። እንግዲህ እንደ ሾርባን መጠቀም እንችላለን። በፍትፍትም መልኩ መጠቀም እንችላለን። በፈለግነው ነገር ቅቅል መጠቀም እንችላለን። እንግዲህ የሰኔ ጾም እየገባ ነው። የጾም ማያዣችን ነው። ቅቅላችንን በልተን ሰኔያችንን እንጾማለን ትላላችሁ እና እንዳያችሁት፣ ይህንን ይመስላል። እሳቱን አጥፍቼዋለሁኝ። እንደዚህ ቆንጆ ሆነው በስለዋል። ውድ ተመልካቾች እንግዲህ በዚህ መልኩ ቅቅላችን ደርሰዋል ማለት ነው። ውድ ተመልካቾች እንግዲህ እንዳልኳችሁ ከፈለጋችሁ ትፈተፍቱት አላችሁ። ሲፈልጋችሁም ደግሞ እንደፈልጋችሁ አርጋችሁ ትመገባላችሁ። ብቻ ግን ቆንጆ የሚጣፍጥ ቅቅል ነው። በዛ ላይ በሾ በማንኪያም መጠጣት እንችላለን መረቁን። ስለዚህ በፈለግነው ነገር እንጠቀማለን። በጣም ነው የሚጣፍጠው። ሞክሩ፣ ትወድታላችሁ። በተመሳሳይ ስራ በሌላ ቪዲዮ ውስጥ ከምንገናይ፣ በያላችሁ በሰላሙኑ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ውድ ተመልካ